ጤነስጥልን ቤተሰቦች የተለመደ ላይክ ሰብስክሪፕሽን ማድረጉን ቀጥሉ። እያንዳንዱ እናንተ የምታደርጉት ነገር ኮሜንታችሁ፣ ሁሉም ነገር ይደርሰኛል። ይህ ደግሞ ትልቅ ቦታ ያለው በመሆኑ ይህን ነገር ወደኋላ እንዳትሉት፣ የተለያዩ ሀሳቦችን አጋራችኋሉ። ታማኝ ጥላለን። ዛሬ ፕሬዚዳንት ቪላድሚር ፑቲንና ዶናልድ ትራምፕ በስልክ አውርተዋል። ምን አወሩ የሚለውን በስፋት እናጋራችኋለን። ትራምፕ ፑቲን ለበቀል እርምጃ እየተዘጋጁ መሆናቸውን እንዲሁ በማስጠንቀቂያ መልክ እንደነገሯቸው በግልጽ አስቀምጠዋል። አሜሪካ ማስጠንቀቂያ ለዩክሬናውያን ሰ ታለች ፕሬዚዳንት ቭላዲሚር ፑቲን ጥቃት መሰንዘራቸው አይቀሬ ነው የሚል የዘለንስኪ አገዛዝ ከህገወጥነት ወደ አሸባሪነት ተለውጧል በሚል ፕሬዚዳንት ቭላዲሚር ፑቲን ለትራምፕ ነግሯቸዋል። ከዛም ባሻገር በኢራን ጉዳይ ላይ ፕሬዚዳንት ቭላዲሚር ፑቲን እጃቸውን ሊያስገቡ እንደሚችሉ ከትራምፕ ጋር ተነጋግረዋል። እነዚህን ጉዳዮች ሰፋ አድርጌ ነግራችኋለሁ። ቢንያም ካሴ ነኝ። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የሩሲያው አቻቸው ፕሬዚዳንት ፕሬዚዳንት ቭላዲሚር ፑቲን ትራምፕ ዩክሬን በሩሲያ ላይ ለፈጸመችው ጥቃት ምላሽ እንደምትሰጥ ፑቲን ነግረውኛል በሚል የስልክ ውይይታቸውን አጽመው፣ ጥቃት አሊያም በቀል ፑቲን እንደተዘጋጁ አሊያም በዝግጅት ላይ መሆናቸውን በግልጽ አስቀምጠዋል። ሁለቱ መሪዎች ከአንድ ሰዓት በዘለለ የስልክ ውይይታቸው እጅግ አስቸጋሪ ሁኔታዎችን ለመፍጠር ለሚሞክሩ ሀይሎች መፍትሄ ለመስጠት ሀሳባቸውን በጋራ መልክ ለማስቀመጥ ሞክረዋል። ያም ሆኖ ግን ዩክሬን ላይ ከባድ ጥቃት ሊፈጸም እንደሚችል ከባዱን ማስጠንቀቂያ ፕሬዚዳንት ዶናልድ ትራምፕ በትሩስ ሶሻል ሚዲያቸው ላይ ለማጋራት ተገድደዋል። በስልክ ያወሩት ፕሬዚዳንት ቭላድሚር ፑቲንና ዶናልድ ትራምፕ ጠንካራ እርምጃ ፑቲን እንደሚወስዱ ያረጋገጠ ውይይት ማድረጋቸውን በግልጽም እንዲሁ ከዋሽንግተን በኩል የወጣው መረጃ የሚጠቁም ያደርገዋል። የሩሲያ ጥቃት ወደ ሰላም የሚያመጣ አይሆንም በሚል ስጋታቸውን ሪፐብሊካኑ ቢያስቀምጡም፣ አንዳንድ አካሄዶች ግን ከትላንቱ ዛሬ መልካቸውን እንደለወጡ እነ ፑቲንም ቢሆኑ ጠንካራ እርምጃቸውን ከዚህ ቀደሙ በተለየ መንገድ ለመውሰድ እየተዘጋጁ መሆናቸውን ገሃድ ያደረገ ውይይት አድርገውታል። የፑቲን ዩክሬን ድርድሩን እየረበሸች ነው አቋም እጅጉን ውስብስብ የመሆኑን ጉዳይ በግልጽ የሚያስቀምጥ ከመሆኑም በላይ ከሰሞኑ ጥቃት ጋር በተገናኘ ደግሞ አጸፋ እንደሚወስዱ መዛታቸው አስቸጋሪው ጊዜ እየመጣ መሆኑን በግልጽ የሚያስቀምጥ ያደርገዋል። ወደ ሽብር ድርጅት ተለውጣለች በሚል ዩክሬንን ፕሬዚዳንት ቭላድሚር ፑቲን ለመፈረጅ ሞክረዋል። ከአንድ ሰዓት በላይ ነው ያወሩት ፕሬዚዳንት ቭላድሚር ፑቲንና ዶናልድ ትራምፕ። የሁለቱ ሀያላን ሀገራት መሪዎች ንግግር በቀላሉ የሚታይ ባለመሆኑ ዛሬ ምን አይነት የፖለቲካና ወታደራዊ ምሬት እዛ አካባቢ አለ የሚለውንም ለመቃኘት እድል የሚሰጥ ያደርገዋል። ፕሬዚዳንት ፑቲን አጋዥ ሀገራት የሆኑ ከሳቸው ጋር የሚሰሩ ሀገራትን እንዲሁ ከለላ አድርገው ሊንቀሳቀሱ እንደሚችል ፍንጭ የሰጠ መረጃም ወጥቷል። ይህም ደግሞ የኒክሌር ጉዳይ በተለይም ከኢራን ጋር አብረው የመስራቱንና ከአሜሪካ ጋር ያላትን ልዩነት ኢራን የምታጠብበትን መንገድ ለመፍጠር የሄዱበት ርቀት በግልጽ የሚያሳይ ነው። የፕሬዚዳንት ቭላድሚር ፑቲን አጋዥ ወይንም ረዳት ዩሪ ዩሻኮቭ አሜሪካ በጥቃቱ ላይ ከዚህ ቀደም ሀሳብ አልነበራትም በሚል አሜሪካን ከደሙ ንጹህ አድርገዋታል ያ ማለት ዋሽንግተን ኬቭ በሩሲያ የተለያዩ አካባቢዎች ላይ ጥቃት ሲሰነዘር እውቅናው አልነበራትም ነው በበርካታ ሀገራት ጥቃት ሲሰነዘር አሜሪካ ቀድማ የደህንነት መረጃዎች እንደሚደርሷት ሁሉ አሁን ይህን ማድረግ ያልቻለችው ኬቭ ደግሞ አስቸጋሪ ሁኔታ በራሷ መንገድ ሄዳበታለች ለማለት ቢያዳግትም ግን ዋሽንግተን እውቅናው የላትም መባሉ ሩሲያና አሜሪካ የመጠቃቃት ህልም እንደሌላቸው የሚያሳይ ነው። አሊያም ትራምፕና ፑቲን በግልጽ የዓለምን ፖለቲካ አንድ ላይ ሆነው ሊዘጉሩት የሚችሉበትን አጋጣሚ እንደፈጠሩ ይቆጥራል። የፑቲን ኬቭን የመምታታቸው ጉዳይ አይቀሬ ቢሆንም አደጋው ደግሞ የከፋ እንደሚሆን ግልጽ ያደርገዋልና ምናልባት እንደነ እንግሊዝ፣ ጀርመንና ፈረንሳይ ያሉ ሀገራት በዚህ ጥቃት ላይ አብረው ከዩክሬን ጋር የመቆማቸው እድል ሊኖር ይችላል። ይህ ማለት ግን ከዚህ ቀደም እነዚህ ሀገራት ለዩክሬን አላገዙም፣ አሊያም አልደገፉም ማለት እንዳልሆነ ልብ ሊባል ይገባል። ዩክሬን ላደረሰችው ጥቃት ትቀምሳለች ሳለች ፑቲን በግልጽ ያሉት ጉዳያቸው ነው። ማስጠንቀቂያ የተሰጣቸውም ለዚህ ሆኗል። የኪየቭ ሰዎች አሁን መጠንቀቅ አለባቸው ከሚለው የተሻገረ አንዳንድ ሁኔታዎችን መቃኘት እንደሚጠበቅባቸውም በግልጽ ተነግረዋል። ፕሬዚዳንት ፑቲንና ትራምፕ ሲነጋከሩ በዚህ ልክ መሆኑ በግልጽም አንዳች አስቸጋሪ ሁኔታ እየመጣ እንደሆነ የሚጠቁም ያደርገዋል። በኪየቭ የአሜሪካ ኤምባሲ ዜጎች ወደ መጠለያ ጣቢያ እንዲገቡ አሊያም ጥንቃቄ እንዲያደርጉ ትእዛዝ ሰጥቷል። ማስጠንቀቂያ እንዲ እንዲሁ መስማት አለበት በሚል ሀሳቡን አጋርተዋል። የአደጋ መጥቷል ድምፅ ሰጪ ደውሎች ሳይረን ድምፅ የሚያሰሙበትን አካባቢ እየመረጡ ሰዎች መንቀሳቀስ እንዳለባቸው እንዲሁ አስቀምጠዋል። ወደ መደበቂያ ጣቢያዎች አሊያም ቦታዎች እንዲገቡም ጥሪ ቀርቦላቸዋል። የዩክሬን ሰዎች የአሜሪካ የውጭ ጉዳይ ሚኒስቴር መግለጫው መሄኑ ያስቀመጠ ነው፣ ተጠንቀቁ ብሎ ታርፏል። ያ ማለት ከሩሲያ በኩል ጥቃት መሰንዘሩ አይቀሬ ነው። ጉዳዩ ከዚህ የሚሻገር ሲሆን ፕሬዚዳንት ዶናልድ ትራምፕ ደግሞ በፑቲን ጥቃት መሰንዘሬ አይቀሬ ነው የሚል መልእክት ተሰጥቷቸዋልና እንደ ፈቃድ ስለሚቆጥሩት ጥቃቱ ሁሉ ህጋዊ ሊሆንላችሁ ይችላል ፑቲን። እናም ዛሬ ከትላንቱ የዩክሬን ሰዎች ከአደጋ መጠንቀቅ እንዳለባቸው የአሜሪካ የውጭ ጉዳይ ሚኒስቴርም የደህንነት አካባቢ ሰዎችን ማስጠንቀቂያ ሰጥተዋል። አሜሪካውያን ምግብ፣ መድኃኒትና ውሃ እንዲያከማቹ አልያም ሰፋ አባለ አጋጣሚ እንዲይዙ እየተነገራቸው ይገኛል። ምግብ፣ መድኃኒት፣ ውሃና የተለያዩ አስፈላጊ አቅርቦቶችን እንዲሁ ሰብስበው መያዝ እንዳለባቸውና ከቤት የሚወጡበትን አካባቢ አጥንተው መሆን እንዳለበት ተነግሯቸዋል። የአሜሪካ ኤምባሲ በዩክሬን ይህን ብሏቸዋል። እናም አንዳች ነገር እንዳለ በግልጽ የሚናገር በግልጽ የሚያስቀምጥ ሆኗል። ያም ሆነ ይህ ግን አስፈሪው ጊዜ የመጣ መሆኑን በግልጽና በገሃድ የሚያሳይ ሆኗል። የድሮን የሚሳይል የተቀናጀ የአየር ጥቃት ከሰሞኑ ምናልባትም በሰዓታት አሊያም በቀናት ውስጥ በዩክሬን ሰማይ ላይ ያንዣብባሉ። ኬቭም ዶጋመድ ትሆናለች የሚል ስጋት የተጋረጠባቸው የአሜሪካ ፖለቲከኞች ዜጎቻ

ተጠንቀቁ የሚል መልዕክት ሰጥቷቸዋል። በእርግጥ ፕሬዚዳንት ቭላድሚር ፑቲን በዚህ ልክ ጥቃት ተደርሶባቸው ሀገራቸው ከተለያየ አቅጣጫ ጥቃት ውስጥ ገብታ እጃቸውን አጣጥፎ ይቀመጣሉ ማለት ፖለቲካዊም ወታደራዊም የዋህነት ነው። ያም ሆኖ ግን አሁን ባለው አጋጣሚ ለችግሮች መፍትሄ ካልመጣ የሰሜን አትላንቲክ የጦር ጥምረት ኔቶም ሆነ የተለያዩ ኃይላት ከዩክሬን ጎን መቆማቸው ሳይታለም የተፈታ ያደርገዋል። ከዚህ ቀደም በብሪያስክና ክሩስክ አካባቢ በድልድይ ላይ ጥቃት ተሰንዝሮ የሰዎች ህይወት መቀጠል እየጠፉና ጉዳት የደረሰባቸው በመቶዎች የሚቆጠሩ መሆናቸው ፕሬዚዳንት ቭላሚ ፑቲንን እንዲበሳጩ አድርጓቸዋል። በእርግጥና ፑቲን ከአርባ አንድ በላይ አውሮፕላኖች ተመተውባቸዋል። ያ ማለት በዩክሬን ድራኖች በተሽከርካሪ ተጭነው ሩሲያ ግዛት ውስጥ ገብተው በአምስት ግዛቶች ወይም ክልሎች ጥቃት የሰነዘሩትም ማለት ነው። ፑቲንና ትራምፕ በዚህ አይነት ጉዳይ ላይ መነጋገራቸው ምናልባትም ዩክሬን ካለችበት አቋም አንጻር አስቸጋሪ ሊሆን እንደሚችል ቢገመትም የሰላም ውይይቶች እንዲቀጥሉም በሁለቱም በኩል ጥሪ ቀርበዋል። ያም ሆኖ ግን ፕሬዚዳንት ቭላድሚር ፑቲን ጥቃት የመሰንዘራቸው አሊያም መበቀላቸው ስለማይቀር ዝግጅቱ መኖር የጥንቃቄ እንዳለበት የተነገረ ይገኛል። ፑቲንና ትራምፕ እዚህ ላይ ብቻ ጉዳያቸውን አልቋጩትም። ሌሎች መልክ ያላቸው የዓለምን ፖለቲካ ግንዛቤ ውስጥ ያስገቡ የኒክሌር ሀሳብም እንዲሁ ተነጋግሮበታል። ከአንድ ሰዓት በላይ በስልክ ሲያወሩ ፑቲንና ትራምፕ በኢራን ጉዳይ ላይ በተለይም ከኒውክሌር አንጻር በስፋት ለማውራት ተገድደዋል። ከዚህ ንግግራቸው እንደተረዱት ደግሞ ፕሬዚዳንት ቭላድሚር ፑቲን በጉዳዩ ላይ መግባት እንዳለባቸው ግልጽ ሆኗል። ትራምፕ በተለያየ ሀሳብ ወይንም ደግሞ በኢራኑ የኒውክሌር ድርድር ላይ አንዳች መልካም ነገር ይፈልጋሉ። ይህ የሚሆነው ደግሞ ኒውክሌርን ግምት ውስጥ በማስገባት ካላቸው ግንኙነት አንጻር ፑቲን ቢገቡበት መልካም ነው የሚል እየሆነ መጥተዋል። ፑቲን በዚህ ጉዳይ ላይ እንደሚሳተፉ በቀላሉ ደግሞ ችግሮችን መፍትሄ እንደሚ ሰጧቸው እየተነገረ ባለበት ሰዓት ራሳቸው ፕሬዚዳንት ቭላድሚር ፑቲን በዚህ ጉዳይ ላይ እኛ እንገባበታለን ማለትም ራሽያ። እንደ ፕሬዚዳንትም እኔ ፑቲን ብለዋልና ምናልባት መፍትሄ ሊመጣ ይችላል የሚለው በርካቶችን በተስፋም በስጋትም እንዲመለከቱት ያደርጋል። ሩሲያና ኢራን ካላቸው መልካም ግንኙነት አንጻር በእርግጥም ይህን ማድረግ እንደሚችሉ ይነገርላቸዋል። ፕሬዚዳንት ቭላድሚር ፑቲን ፑቲን ይህም ቢሉም ኢራንን ዋጋ አስከፍለው ስምምነት ላይ ይደርሳሉ ብሎ ስለማይታሰብ በእርግጥም የአሜሪካ ፍላጎት በቀላሉ ይተገበራል ለማለት አስቸጋሪ ያደርገዋል። እነ አያቶላ አሊ ሀመኒ ማንንም አንሰማም አቋም ላይ በመሆናቸው የፑቲን አቋም ደግሞ ሲታከልበት በእርግጥም አስቸጋሪ ሁኔታ ሊፈጠር እንደሚችል አመላካች አድርገዋል። ፑቲን አያቶላዎቹና ዋሽንግተናውያኑን ለማገናኘት ወይም ችግራቸውን ለመፍታት እኔ ትክክለኛው ሰው ነኝ ቢሉም አይፈረድባቸውም ምክንያቱም አሁን ባለው ሁኔታ ከፑቲን ይልቅ ማን የተሻለ እዛ አካባቢ አለ ተብሎ ከታሰበ ምላሹ ያው የክሬምሊኑ ሰው ፑቲን ብቻ ናቸው የሚለው የሚያስማማ ያደርገዋል። ኢራን ኒውክሌሩን ለመታጠቅ ወትረውንም በሶቪየት ዘመንም እንዲሁ ሞስኮ አለችበት፣ አሁንም ሳታ ግዛት አልቀረችም በሚባልበት ሰዓት ፑቲንን የሚያህሉ ኃይል መያዝ በርግጠም ለመፍትሄ ቅርብ ያደርገዋል። በድርድሩ ፑቲን ከገቡ በጎ ውጤት እንደሚመጣ ሳይታለም የተፈታ ነው ተብሏል። ኢራናውያ ኢትዮጵያውያንም በእርግጥ በአሁኑ ሰዓት ፑቲንን ያምኗቸዋል። ያ ማለት ኢራንን የሚጎዳ አንዳችም እርምጃ ወደፊት ተራምደው ከአሜሪካ ጋር በሴራ ይሰራሉ ተብሎ ስለማይታሰቡ ፑቲን። ያም ሆኖ ግን የነ ኢራንና የነ ሩሲያ ግንኙነት መልካሙን አጋጣሚ ይፈጥራል ቢባልም በዚህ ግንኙነት ላይ ፑቲን አስቸጋሪ ሁኔታዎችን ከፈጠሩ፣ እንዲሁም እነ ዶናልድ ትራምፕ ከዩክሬን ጋር አብሮ እንዳይቆሙም ሌላ ስጋት አለ። የዓለም ፖለቲካ በዚህ ልክ በስጉር የተሰፋ የሆነ በመምጣቱ እጅጉን አስቸጋሪው ጊዜ እየመጣ ሳይሆን የሚል ጥያቄ ከግራም ከቀኝም እንዲነሳ ያደርጋል። በኢራንና በአሜሪካ መካከል ዶናልድ ትራምፕ ገብተው ችግሩን ላይፈቱ እንደሚችሉ ሳይታለም የተፈታ በሆነበት አጋጣሚ ፑቲን ገቡበት ከተባለ ግን ምናልባት ከሁለቱም በኩል የአሜሪካውያኑ በጥያቄ ውስጥ ሆኖ ሳለ ግን እነ ኢራን በበጎ ሊመለከቱት እንደሚችል ግልጽ አድርገዋል። ፑቲን በኢራን ጉዳይ ላይ እጃቸውን አስገቡ ማለት በእርግጥም ለመፍትሄ እነዚህ ኃይላት ተቃረቡ የሚል ትርጓሜ ሊሰጠው ይችላል። ፑቲንና ትራምፕ በስልክ ሲያወሩ በዚህ ልክ ከኢራን እስከ ዩክሬን ጦርነት ድረስ በመሆኑ ለችግሮች መፍትሄ ለመስጠት በእርግጥም እንደ መልካም አጋጣሚ ሊወስዷቸው ይችላሉ ተብሎ ይታሰባል። በአሁኑ ሰዓት ያለ ፑቲንና ሺ ጂንፒንግ በእርግጥም የኢራንን አቋም የሚቀለብስ አንዳች ኃይል እንደሌለ የሚያሳዩ መረጃዎች ከግራም ከቀኝም እየወጡ ነው። ፕሬዝዳንት ቭላድሚር ፑቲን ከትላንቱ ዛሬ ከአሜሪካ ፖለቲከኞች ጋር በቀረበ ግንኙነት የመወያየት እድሉን አግኝተዋልና በእርግጥም ለመፍትሄ ይሰራሉ ተብሎ ይታሰባል። በርካቶች እንደሚያስቀምጡት ግን ፕሬዚዳንት ቭላድሚር ፑቲንም ሆኑ ትራምፕ በራሳቸው መንገድ ሀገራቸውን ከመጥቀም አንጻር ፖለቲካቸውን ለመቃኘት ይሞክራሉና ያን ያህል ለውጥ አያመጡም በሚል ስጋት ያለባቸውም አሉ። ግን ሁኔታዎች ከትላንቱ ዛሬ መልካቸውን እንደለወጡ በግልጽ የሚያስቀምጡ የፖለቲካ ተንታኞች ከግራም ከቀኝም እየወጡ ይገኛል። ለዚህ ደግሞ የዓለማችንን ፖለቲካ በተለያየ መንገድ መቃኘት የሚያስችለው ሁኔታዎችን በአግባብ መመልከትና ለችግሮች መፍትሔ ማምጣት ሲቻል ብቻ እንደሆነ እየተነገረ ይገኛል። ውድ ተመልካቾቻችን የተለያዩ ሰፋ ያሉ መረጃዎችን ይዘን ተመልሰን እንመጣለን። አሁንም ላይክ ሰብስክራይፕሽን ማድረጉን እንዳትረሱ ቤተሰቦች ስለሆናችሁ በእርግጥም ይሄን እንደምታደርጉት እርግጠኛ ነኝ አሁንም ከእኔ ጋር ሆኑ ቢኒያም ካሴ ነበርኩኝ መልካም ጊዜ